ገሰጸው ባህሩንም ዝምበል ጸጥ በል አለው ነፋሱን ተወ ታላቅ ጸጥታ ሆነ ይላል ተነሳና ነፋሱን ምን አለው ዝምበል አለው ባህሩንም ጸጥ በላ አለው ገሰጸው የዛ ጊዜ ታላቅ ጸጥታ ሆነ ነው የሚለው ወገኖች አያችሁ ማዕበል የሚያፏቸው እግዚአብሔር እስኪነሳ ነው እግዚአብሔር ይነሳ ጠላቶች ሁሉ ይበተኑ የሚል ቃል እኮ አለ። አንዳንድ ችግሮች ችግር ሆኖ የሚቀጥሉት እሱ እስኪነሳ፣ እግዚአብሔር ብቻ ይነሳ። እንኳን ለአደራረጉ ለምክሩ ማንንም አይፈልግም። ታሪክ ይለውጣል። ስሙ የተመሰገነ የሆንባበት ታላቅ ሰጥታል። እናቶች አንዳንድ ጊዜ የሚጸልዩት ጸሎት አለ። ከሰማችሁ ቀኑን ሌሊት የሚያደርግ ሌሊቱን ቀን የሚያደርግ እግዚአብሔር ሲሉ ትሰማላችሁ? እኛውም ብዙ አይገባንም ይሄ ቃል ግን ስልጣንን የሚያብራራ ቃል ነው ወገኖች ቀኑን ምን ያደርገዋል እግዚአብሔር ሌሊት ያደርገዋል ምን ብሎ ረፉ ብሎ ሌሊቱንም ቀን ያደርገዋል ምን ብሎ ተሰማሩ ብሎ አይቹ ለእግዚአብሔር ቀኑን ሌሊት ሌሊቱን ቀን ማድረግ መጋረጃን የመግለጥ ያህል ነው ሁሉ ለእርሱ ወገኖቼ ቀሊል ነው። ስለዚህ ያስጨነቃችሁን ነገር ለእርሱ ንገሩት። አዎ ለእግዚአብሔር የችግራችሁን ታላቅነት ሳይሆን፣ ለችግራችሁ የእግዚአብሔርን ታላቅነት ንገሩት። እግዚአብሔር ስሙ ይመስገን። ታዲያ ከማዕበሉ የሚገኘው ጥቅም ምንድን ነው የሚለው፣ መከራ ወገኖቼ በራሱ መከራ ብቻ አይደለም። መከራ አንዳንድ ጊዜ መካሪም ነው። ከመከራ ብዙ የሚገኝ ነገር አለ መጽሐፍ ቅዱስም ለዛ ነው እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል ግን ከላይ ምንድነው ያለው እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነው የሚለው ስለዚህ አንድ ሰው ሰርቆ እስር ቤት ቢገባ ሰው ገሎ እስር ቤት ቢገባ ለበጎ ነው ማለት አይችልም ንስሐ መግባት ነው ያለበት ለበጎ የሚሆነው ለማን ነው ለእግዚአብሔር ሐሳብ ለተጠራ እግዚአብሔርን ለሚወድ በፈቃዱ ለሚመላለስ ነገር ሁሉ ለበጎ ነው። ወገኖች ይሄ ማዕበል አንዳንድ ጥቅሞች አሉት። እስቲ የተወሰኑ ነጥቦችን እኔ ማዕበል ጥቅሙ ምንድን ነው ወይም ፈተና ጥቅሙ ምንድን ነው ካልን፣ መጀመሪያው ያቀራርባል። ማዕበሉ በደንብ አድርጎ ታንኳውን ሲመታው ደቀ መዛሙርት እኮ ተቀራርበዋል። ስለዚህ ማዕበል ምን ያደርጋል? ያቀራርባል። በዚህ በሆስፒታል በጸበል ቦታ ያለውን ፍቅር ብታይ ወቅሁ ወገኖቼ፣ ምነው በሌላ ቦታ በሆነ ትላላችሁ። ለምን? መከራ ስለሚያቀራርብ። በጎችን ካያችሁ ዝናብ ሲዘንብ ይበታተናሉ? እንዴ! በጎች ዝናብ ሲዘንብ ስብስብ ብለው ያንን የዝናቡን ሰዓት ያሳልፋሉ። ለምን? መከራ ፈተና ስለሚያቀራርብ። ስለዚህ ወገኖች ልንቀራረብ ይገባል። መቀራረባችን ደግሞ ዝም ብሎ መቀራረብ አይደለም። መጽናናት አለው፣ ማረፍ አለው። ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ ስምንት ላይ ሲገብታችሁ ቤታችሁ አምቡት ስለ ኢየሩሳሌም ተስፋ ሰንሰለት ለብሶ ወደ ሮም በሚወሰድበት ጊዜ በአንድ ወደብ ላይ ያረፈ ይላል። በዛ ወደብ ላይ ማንን ነው ያየው? እንደ እርሱ ክርስቲያን የሆኑትን በክርስቶስ የሚያምኑትን ለእግዚአብሔር በቃል ኪዳን የተለዩትን ተመለከተ፣ እግዚአብሔርን አመሰገነ፣ በልቡ ተጽናና ይላል ስላያቸው ብቻ። ዛሬም ወገኖቼ ስንገናኝ ምንም ባናደርግም ምንም ባንሠራ መተያየታችን ግን በራሱ መጽናናት አለ። ስለዚህ እንተያይ፣ እንቀራረብ። እግዚአብሔር የሚደሰተው ስንቀራረብ አንድ ስንሆን ነው። መጽሐፍ ቅዱስ እኮ እግዚአብሔር በሕዝቡ ተደስቷል የሚል ቃል አለ። አያችሁ፣ እኛ ብቻ አይደለም በእግዚአብሔር የምንደሰተው፣ እግዚአብሔርም በእኛ ይደሰታል። የእግዚአብሔር ደስታው ምንድን ነው ካላችሁ፣ እንዲህ ስብስብ ብላችሁ ስትቀመጡ ነው። አባውራ ትልቁ ደስታው ምንድን ነው ከተባለ እኮ እንደው ከውጪ ወደ ቤት ሲገባ ልጆቹ ስብስብ ብለው ካየ ደስ ይለዋል። እግዚአብሔርም ደስታ የሆነው ወገናችን። ስለዚህ መከራ ያቀራርባል አንዳንድ ቤተሰቦችን ካያችሁ እንደው የማይስማሙ እርስ በርስ ሁልጊዜ የሚጋጩ ቤተሰቦች ድንገት ከመካከላቸው አንድ ሰው ሲታመም ምንድነው የሚያደርጉት ግማሹ የታመመው ሆስፒታል ይወስዳል ግማሹ ደግሞ መድኃኒት ለመግዛት ግማሹ ለጤናው የሚስማማ ምግብ ይሰራል ሳስተውሉት ሳስቡት ወደ ፍቅር ያድጋሉ ወደ መተሳሰብ ያድጋሉ ለምን መከራ ስለሚያቀራረብ ነው የመጀመሪያው ጥቅሙ ይሄው ነው ሁለተኛውስ ክንዱን እናያለን። ክንዱን በመጽሐፍ ቅዱስ ብዙ ቦታ በክንዱ አወጣቸው፣ በክንዱ አዳናቸው፣ በክንዱ ተቤዣቸው የሚል ቃል አለ። ለምን? እስራኤላውያን ከግብጽ ባርነት ሲወጡ የማንን ታምር ስላዩ ነው? እግዚአብሔርን ታምር ስላዩ ነው ወገኖች። ስለዚህ አንዳንድ ፈተናዎች የማንን እጅ እንድናይ ያደርገናል። እግዚአብሔርን የማዳን እጁን እንድናይ ያደርገናል። በሕይወታችሁ ገጥሟችሁ የማታውቁትን ታላቅ መከራ ሲደርስባችሁ፣ ጠርጥሩ። ከዚህ በፊት አይታችሁት የማታውቁትን ታምር እግዚአብሔር ሊያሳያችሁ ነው። በዚህ ምክንያት ብዙዎች እኮ ወደ እግዚአብሔር ተመልሰዋል። ብዙዎች በመከራ ምክንያት እግዚአብሔርን አባት አድርገው የኖሩ ለካ የመኖሬ ምስጢር የእግዚአብሔር ፍቅር ነው፣ የመኖሬ ኃይል የሱ ቸርነት ነው ያሉ ብዙ ክርስቲያኖች አሉ ወገኖች። መከራ ክንዱን እንድናይ ያደርገናል። እግዚአብሔር ስሙ ይመስገን። ሶስተኛ፣ እምነትን ይጨምራል መከራ። እምነት እምነት በመጽሐፍ ቅዱስ ካያያችሁ እለት እለት የሚያድግ ነው የሚጨምር ነገር ነው። ለዛ ነው ወስ ከነ ሃይማኖት ሲሉ ታያላችሁ ደቀ መዛሙርቱ። በዚህ በሉቃስ ወንጌል ምዕራፍ 17 ቁጥር 8 ላይ ሐዋርያትም ጌታን እምነት ጨምርልን አሉስ ይላል። እምነት የሚያድግ ነገር ነው። ታዲያ እምነት የሚያድገው በምንድን ነው ካለን፣ አንድም በእግዚአብሔር ታምር ነው። ድንቆችን ስታዩ እምነት እያደገ ይመጣል። በዮሐንስ ወንጌል ምዕራፍ ሁለት ላይም ካያችሁ ጌታችን ኢየሱስ ክርስቶስ የቃናውን ውሃ ወደ ወይን ጠጅ ሲለውጥ ደቀ መዛሙርቱ በእርሱ አመኑ ነው የሚለው በመጨረሻ በእርሱ አመኑ። ስለዚህ ማዕበል እምነትን ያሳድጋል፣ መከራ እምነትን ያሳድጋል ወገኖችን። አራተኛ ማዕበሉ ጥቅሙ ምንድን ነው ካልን፣ እግዚአብሔርን እንድናመልከው ይረዳናል። ጌታችን ኢየሱስ ክርስቶስ ዝም በል ጸጥ በል ብሎ ማዕበሉን በገሰሰ ጊዜ ደቀ መዛሙርቱ ምንድን ነው ያለው? ባህር፣ ማዕበል፣ ነፋስ የሚታዘዙለት ይሄ ማነው ነው ያሉት። ይህ እኮ አምልኮ ነው ወገኖች። አምልኮ የሚባለው መደነቅ ነው። በእግዚአብሔር ስትደነቁ፣ አቤት የእግዚአብሔር ስራ ስትሉ፣ ይህ እኮ አምልኮ ነው ወገኖች ወደ መከራ ገብታችሁ እግዚአብሔር ከመከራ ሲያወጣችሁ እግዚአብሔርን ለማምለክ ምክንያት ይሆናቸዋል። ያን ብቻም አይደለም፣ በህይወታችሁ ጠንቃቃ ትሆናላችሁ። ችግር የማያቅሰው ካያችሁ ብዙ ጊዜ ችግር ፈጣሪ ነው ሚሆነ ችግርን የሚያውቅማ ብዙ መከራ የሚያውቅማ ወገኖች ድጋሚ ወደ መከራ እንዳይገባ ወይም ደግሞ ከመከራ እንዲወጣ ሁልጊዜ የሚጸልይ ነው፣ ሁልጊዜ እግዚአብሔርን የሚለምን ነው። ስለዚህ ጠንቃቆች ያደርጋቸዋል ወገኖች የመከራ መከራ የማያክሰው ግን እንደውም እድሜው አጭር ነው ምክንያቱም ሞትን አጋምሰው ነው የሚቀበለው ቀብጦ ነው የሚሞተው ወገኖች ስለዚህ መንፈሳዊ ጥንቃቄ እንዲኖረን ማዕበል ያደርጋል ወገኖች ዝቅ ብሎ እንዲህ ይላል እንዲህም የምትፈሩ ስለምንድን ነው እንዴትስ እምነት የላችሁም አላቸው? ወቀሳቸው። ምክንያቱም ማዕበል ቢደርስባችሁም ቢገጥማችሁም፣ ግን እኔ ከናንተ ጋር ነኝ እኔ ከናንተ ጋር እያለው ለምንድን ነው የምትፈሩት አላቸው? ወገኖቼ እግዚአብሔር ከናንተ ጋር ካለ ብትንገዳግዱም መውደቅ የለም፣ ማዕበሉ ቢመታችሁም መስጠም የለም፣ ብትገፉም መጣል የለም። ወገኖቼ ማን ከናንተ ጋር ከሆነ እግዚአብሔር ከእናንተ ጋር ከሆነ ወገኖቼ እግዚአብሔር ከኛ ጋር አቆን የሚቃወመን ማን ነው ብሏል ቅዱስ ጳውሎስ አዎ ዝቅ ብሎ እጅግም ፈሩና እንግዲህ ነፋስም ባህርም የሚታዘዙለት ይሄ ማን ነው ተባባሉ ተደነቁ በእርሱ እሱ ሁሉ የሚታዘዝለት ነው ብዙ ነገር እንኳን ለእግዚአብሔር ጆሮ አለው ወገኖች እግዚአብሔርን ይሰማል እግዚአብሔርን ያደምጣል ለዛ ነው ዘሩባቤል በትንቢተ ዘካርያስ ምዕራፍ 4 ቁጥር ሰባት ላይ ታላቅ ተራራ ሆይ አንተ ምንድነ በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። አሁን ለተራራ ትንቢት ይነገራል ነው ወገኖች። ግን እግዚአብሔር እጅ ሲነሳ፣ እግዚአብሔር ለማዳን ሲነሳ፣ ተራራም ጆሮ አለው። እግዚአብሔር ስሙ ይመስገን። ስለዚህ አመስግኑት፣ ሁሉን የሚገዛ ጌታ ነው። ብንናገርለት፣ ከተናገርንለት በላይ ብናምነው፣ ካመንነው በላይ ብናመሰግነው፣ ካመሰገነው በላይ ነውእና ሁልጊዜ ጊዜ እግዚአብሔርን አመስግኑ ወገኖች። አንዲት ሴት ሰላሳ ክንድ የሚያክል መቀነት ሰርታ ለአፄ ቴዎድሮስ ሰጠችሁ። እንግዲህ በእኛ ስንት ነው ማለት 15 ሜትር፣ እራሷ አፈትላ ሰጠችው? አፄ ቴዎድሮስ ተቆጣ። እንዴት እኔን ብትለክኝ ነው ሰላሳ ክንድ መቀነት ሰርተሽ ይሰጠሽኛል? አላት። የእኔ ክብር ይሄ ነው ወይ፣ ለእኔ ክብር ይሄ በቂ ነው ወይ ማለት ነው። እሷ ምን አለች? አይ ንጉሥ፣ ወይ እንደው ለእርስዎ የሚገባው ከዚህ በላይ ነበረ፣ ግን ያቅም አነስ ነው አለች። በዛ ጊዜ ሸለማት። እኛም ወገኖች አሁን ከሆንለት በላይ ለእግዚአብሔር ብንሆን፣ ካመሰገንነው በላይ ብናመሰግነው፣ ከተናገርንለት በላይ ብንናገርለት፣ ካመንነው በላይ ብናምነው መልካም ነበረ፣ ግን ያቅም ማነሳል አቅም ማነሳለ። ብቻ እሱ ራሱን ባወቀው መጠን ስሙ የተመሰገነ ይሁን፣ ስሙ ከፍ ያለ ይሁን ወገኖቼ